መስከረም ሚዲያ የዘመን ድልድይ። ሰብስክራይብ ያድርጉ፣ ለሌሎችም እያጋሩ። መስከረም ሚዲያን የመረጥኩበት ምክንያት እኔ እንደተመረጥኩ ነው የሚሰማኝ። ምክንያቱም መስከረም ጋዜጠኛ መስከረምን በደንብ በጣም ስለማከብራት፣ ስለሞዳት እና በእሷ መሰልጠን ደግሞ ለእኔ ትልቅ ነገር ነው እና መስከረም ሚዲያ መሆኑን ሳቅ እንዳይሞላብኝ በደንብ ተሯርጭ የተመዘገብኩት። እኔም ደግሞ ጋዜጠኛ እንደመሆኔ በጣም መስራት ስለምፈልግ፣ ማወቅ ስለምፈልግ፣ መስኪም ደግሞ እንደሚታወቀው ለረዥም ዓመታት በዶክመንተሪ ስራ ላይ ስለምትታወቅ እሷ ጋር ብማር የተሻለ ነገር አገኛለሁ ብዬ ስላመንኩኝ ነው ወደዚህ ተቋም መጥቼ ለመማር የወሰንኩትኝ ማለት ነው። ፌስቡክ ላይ ነበር ያየሁት ማስታወቂያና፣ ፌስቡክ ላይ ሳይ ደግሞ መጀመሪያ ጎልታ የምትታየው እሷ ናትና እንደሚታወቀው ስሙም ትልቅ ነው። እሷም ስሟ ትልቅና የተከበረች ባለሙያ ናትና ና መጀመሪያ እንዳየሁት አማከርኩኝ። ማለትም ፍላጎቱ አለኝ ቀድሞ እንደዚህ አይነት ነገሮችን የመሞከር በጣም ፍላጎት አለኝ። ከዳማ የመጀመሪያ ዲግሪ አካውንቲንግ ሁለተኛ ዲግሪን ከግል ኮሌጅ በአካውንቲንግ እንድ ፋይናንስ እና ወደ ስድስት አመት የፌዴራል ዋና ኦዲተር ወይ ደግሞ የኢትዮጵያ ዋና ኦዲተር ኦዲተር ነኝ። አሁንም በኦዲተርነት እያገለገልኩ ነው። እና የጋዜጠኝነትን ከልጅነት የደረ ጀምሮ ስለምመኘው ስለምፈልገው፣ ግን እድሉን ስላላገኘው ይህንን በመስኪ ፌስቡክ ፔጅ ቲንክ ይመስለኛል አየሁት። ደስ እያለኝ ወዲያው ነበረ የተመዘገብኩት። የእሷ ፕሮግራም ሆኖ አላልፈው አሁንም ልጆች ንትቼ ስመጣ በጣም ደስ ብሎ ነው የመጣሁት። ጥሩ ነገር እንደማገኝ በጣም እርግጠኛ ነኝ። የምታሰለጥነኝ የሰለጠነኝ ሰው በመሆኗ ደግሞ በጣም ደስ ብሎኛል። በቅርብ ጊዜ ነው አዲስ አበባ የገባሁት። ደሴ ነበረ እኔ የምኖረው መስዬ። በጣም አመሰገናለሁ ይህንን እድል ስለሰጠሽን። በእውነት ብዙ ማየት መማር ያለብን ነገሮች ይኖራሉ ከሷ ስለዚህ እግዜር ይስጥልን፣ እናመሰግናለን። የዲፕሎማ ተማሪ በጤና ባለሙያ እየጨረስኩ ነኝ። አሁንም እየተማርኩ ነው ያለሁት። ቲያትር እኔ የተማርኩት። ከዛ ባለፈ የጋዜጠኝነት ኮርስን ጨምሮ የተለያዩ ኮርሶችን፣ አጫጭር ኮርሶችን ወስጃለሁ። በመንፈሳዊ ሚዲያ፣ ተዋህዶ ሚዲያ መካከል የተወሰነ ጥቂት ሰርቻለሁ። አሁን የመንግስት ሚዲያ ላይ በመዝናኛው ዘርፍ እየሰራው ነው ነገር ግን ውስጥ ያለው ዶክመንታሪ ነው ያው እነ መስኪን ነው ማህደረ ምንም እዚህ የሚታሙ አይደሉም። ና ይሄን እድል ማግኘት እጅግ ትልቅ ነገር ነው ብዬ አስባለሁ እና በጣም ነው ማመሰግነ። የአዲስ አበባ ዩኒቨርሲቲ ሶስተኛ አመት የባዮሎጂ ተማሪ ነኝ። ሌላ ሚዲያ ላይ የአዲስ አበባ ዩኒቨርሲቲ ኮሚኒቲ ሬዲዮ ላይ አንድ ፕሮግራም ላይ ይሰራሉ። ድሬዳዋ ዩኒቨርሲቲ ነው የተማርኩት ኮሚኒኬሽን ኢንጂነሪንግ የመጀመሪያ ዲግሪ ከዛ በኋላ ቢዝነስ ሊደርሺፕ አዳጨጫጭር ኮርሶችን ወስዳለው። ሶ ሰልፍ ኢምፕሩቭመንት ላይ በጣም ማምን ሰው ነኝ እና ሴቶችን ኢምፓወር ማድረግ አም ፕራውድ ኦፍ ዩ መስኪዩት ቻለ ባይ ዘይ ከዛ የግልኝ ስራ እየሰራሁ እገኛለሁ። አሁን ላይ ከጎንደር ዩኒቨርሲቲ የተመረኩት እና አሁን ደግሞ አንድ ማርኬቲንግ ካምፓኒ ውስጥ ነው ምሰራው። እንደዚህ ነው ያለው ነገር ስለ ስለመጣው ደስ ብሎኛል። መምህር ነኝ በባዮቴክኖሎጂ እና አካውንቲንግ ዲግሪ ያለኝ ያው ስለማልሰራባቸው ረስቻቸዋል። አሁን የትምህርት ተቋማትን ማስተዳደር ማስተርስ እየተማርኩ ነው፣ ኤዱኬሽናል ፕሮጀክት ማኔጅመንት ምንድነው። እናንተ የናንተ እናንተ ልበልና ብዙዎቻችሁ ጋዜጠኝነትን ፈልጋችሁ ግን አላገኛችሁትም ነበር መሰለኝ፣ አይደለ? ከሆነ ጊዜ በኋላ አሁን ተመልሳችሁ የመጣችሁት ያ ውስጣችሁ ያለ ነገር ስለነበረ ነው። እያደገ እያደገ ጋዜጠኝነት ከልብ ሲሆን አይጠፋም ብዬ አምናለሁ። ጋዜጠኝነትን መውደድ ማወቅ እና ማክበር፣ ሶስቱን ነገሮች ያዙልኝ። ጋዜጠኛ ያልሆኑ ብዙ ጋዜጠኞች መጥተዋል፣ ወደ ሚዲያው ገብተዋል። እና ጋዜጠኝነት ደግሞ ሁሌም የምንለው ማወቅን መታወቅን ሳይሆን ምንድን ነው የሚፈልገው? ማወቅን ነው የሚፈልገው አይደል? መታወቅን አይደለም። ሙያ የሚፈልገው ጋዜጠኝነት ደግሞ በተለይ ማለት ነው ያው እኔ ጋዜጠኝነትን በደንብ መማር ማወቅ እፈልግ ነበረ። ከዛ ውጪ እኔ በኢኮኖሚክስ ነው የተመረኩት የጨረስኩትኝ ሶ በቃ አመለጠኝ ብዬ ነበር የማስበው አገኘሁት ማለት ነው። ያው መሰረታዊ የሆነ ስለ ጋዜጠኝነት ስልጠና ነው። ጋዜጠነት ምንድነው፣ ሚዲያ ምንድነው፣ ሚዲያ ኢቲክስ ምንድነው የሚሉት ነገሮች ለማወቅ፣ ከሁሉም በላይ ደግሞ የዶክመንተሪ ፊልም አሰራሮችን ከመጀመሪያው ጀምሮ እስከ መጨረሻው ድረስ ለማወቅ ነበረ። እሱንም አሳክቻለሁ። በስልጠናው በፊት ሲያስተዋውቁ የነበሩ ሰዎች ነበሩ። የሚዲያ አካላቶች በሚዲያ ላይ ሲሰሩ የነበሩ ነበሩና እነሱንም ስላየሁኝ፣ እነሱ ራሳቸው ትልቅ ተቋም ናቸው። አብዛኞቹን የሚዲያ ተቋማት በእድሜ በልጧቸዋልና ስለዚህ እነሱ ራሳቸው ሚዲያ ናቸው። ብዙ ልምድ አላቸው። ከነሱ ደግሞ ልምዳቸውን እካፈላለሁ፣ አያለው፣ እሰማለሁ ብዬ መጥቼ ነበረ። በእርግጠኝነትም ደግሞ የእነሱን አግኝቻለሁ። ጠብቄ የነበረው መቼስ ማንም ሰው ትምህርት ሲማር የተሻለ ነገር እንደሚያገኝ ነው። እናም ደግሞ እውነትም እንደጠበኩት በጣም ታዋቂና ትላልቅ መምህራን የተገኙበት የስልጠና ጊዜ ነበረና ባሰብኩት ልክ በተለይ ደግሞ እኔ አሁን በጋዜጠኝነት ሙያ ላይ ስለምገኝ ባሰብኩት ልክ እንድሰራ ና የተሻለ ለወደፊት ደግሞ የተለያዩ ስራዎችን እንድሰራ በተለይ ደግሞ የተገኙት እንግዶቻችን የህይወት ተመክሮቸውን ሲያካፍሉን የተለያየ ሀሳቦችን ሲያነሱ ስለነበረ ከነሱ የህይወት ተመክሮ ብዙ እውቀትንና ሀሳቦችን አግኝቻለሁኝ። ያው ከስልጠናው ጠብቄ የነበረው እንደ ማንኛውም ሚዲያ የሆነ ነገር አገኝበታለሁኝ። ከዛ ደግሞ በራሴ የማዳብራቸውን ነገሮች ሞር እንድሰራ እድሉን ይሰጠኛል ብዬ ነበረ። ከመጣው በኋላ ግን ከጠበኩት በላይ ነበር የሆነብኝ። ምክንያቱም እኔ መሰለኝ ያው መስከረም ትገኛለች ትንሽ ነገር ትሰጠንና ከዛ በሌላ መምህራን እንማራለን ብዬ ነበር የማስበው። እሷ ግን በሳምንት ሁለቴ ከፍ ሲልም ሶስቴ እያገኘናት ነበረ። ስንማር የነበረው ዶክመንተሪ እና ደግሞ ዲጂታል ሚዲያ አይነት ርዕሶቹን ከዛ ባለፈ ነው እየተማርነው ነገርና ብዙ ነገር ነው ያገኘሁት እኔ እና ደግሞ እዛ ላይ እዛ ላይ ቆሜ ማለት እዛ ቦታ ላይ ቆሜ ያንን ነገሮች እየተማርኩም እንዳለ እና ደግሞ ብዙ ኤክስፒሪየንስም ልምድ ከሚመጡትም እንግዶች የማገኛቸው ነገሮች በጣም ብዙ ነበሩ ና እንደዚህ ብዬ መጀመሪያ ጠብቄው ከሚመጣው በላይ ነው ያገኘሁት። በዲጂታል ሚዲያ ላይ፣ በዶክመንተሪ ላይ፣ በቃለ መጠይቅ ላይ በአጠቃላይ ደግሞ ሚዲያ ምንድን ነው የሚዲያ ኤቲክስ ምንድን ነው የሚሉት ነገሮችን ሰልጥነናል። በፊት በቃል ደረጃና በቤታችን ውስጥ ቁጭ ብለን ስንመለከታቸው ከነበሩት በተጨማሪ በደንብ ከአሰልጣኞቻችን በደንብ አግኝተናል። ዶክመንተሪ ምንድን ነው የሚለውን ነገር ቤት ውስጥ ስናየውና እዚህ መተን ስናየ በጣም የሚለያዩ ነገሮች ናቸው። ቃለመጠይቅ ቀላል ይመስለናል። ነገር ግን እያንዳንዷን የአይን እንቅስቃሴ የእጅህ የሳውንድህ የኢነርጂህ እያንዳንዱ ነገሮች ነው ያየኑ። ጥሩ ነገሮችን አግኝታላል። ከገባው በኋላ እንኳንም መጣው እንኳንም አልቀረውኝ ብዬ ተደስቻለሁኝ። አይኔን ገልጬበታለሁ ብዬ አስባለሁ። አንድ ምስል ብቻ አይደለም፣ አንድ ጉዳይ አይደለም። አንዱን ጉዳይ በተለያየ የካሜራ ቋንቋ ማናገር አለብኝ። እናና ኢቲቪ ሄደን የጎበኘ ነው ጉብኝት ነበር ና ቀድሞ በዚህ ቀን እንሄዳለን ስትለን ራሱ የሆነ ራሴ ስዬ የሄድኩት ነገር ነበር ና ብዙ ኤክስፒሪየንስ የለኝም እንደዚህ ሚዲያዎች ጋር ሄዶ የመጎብኘት ምናምን ከዚህ በፊት አልነበረኝም ና ምን ምን ላይ ይችላለው የሚለውን ነገር ምናምን አስቤ ነበረ የሄድኩት ና እንዲህ በቃል ከሚነገር ያለፈ እንዲህ በተግባር ሲሰራ ደግሞ እነሱ ቀጥታ ሲሰሩ የምታየው ነገር አንተን ይበልጥ ያነሳሳልም፣ እንዲሁም ደግሞ በጣም ትልቅ ትምህርት ነው። የፋና ጉብኝቱ በጣም ቆንጆ ነበር። ቤታችን ውስጥ ቁጭ ብለን ከምናየው ውጪ የስቱዲዮ ጥራቱ የፕሮዳክሽኑ፣ የቲሙ አወቃቀር፣ የካሜራዎቹ እያንዳንዱ ነገሮችን አይተናል፣ ከላይ እስከ ታች ድረስ በቤታችን ውስጥ ስናየው ና እዛ ያለው ነገር ልዩነት አለው። በተለይም በቲም የሚሰራው ስራ እንዲህ ቀላል የሚባል ነገር አለ። በ ለአስር ደቂቃ ስራ የካሜራው የዳይሬክተሩ የሳውንዱ የኤዲተሩ እያንዳንዱ ነገሮች አንድ ላይ ኮርዲኔት አድርገው እንዴት እንደሚሰሩ፣ ለአስር ደቂቃ ምን ያህል ልፋት እንዳለው በደንብ አይተናል። ኮንትሮል ሩም ላይ ያየናቸው ነገሮች አሉ ና የሆነ የአንድ ሰው ስራ ወይም አይደለም። ይሄ እንዴት ነው አንተ ብቻ ፕሮግራሙን አዘጋጅተህ የምትሰራው ነገር አይደለም። ያ በቂ አይደለም። ከኋላ ብዙ ይሄ መቀናጀት ያለባቸው ነገሮች አሉ ቲም ወርክ ነውና ብዙ ነገር ተምሬ ያለው አካል እና ደግሞ ፋና ያየነው ነው ነገር ትልቅ ነው እዛ ደግሞ ከአስጎብኚዎቹ ጀምሮ በጣም በተለየ መንገድ ነው ሲቀበሉና ሲያሳዩ ነው የነበረው እንዲህ በጣም ትልቅ እድል ነበረ በጣም ነበረ ደስ የሚለው ከአንድ የሆነ ፕሮግራም ሲቀርብ የምናየው ትንሿን ነገር ነበር እና ከዛ በስተጀርባ ምን ያህል ድካም እንዳለ እንዴት መስራት እንደሚገባ ፕሮዳክሽኖች ላይ ያሉትን ሂደቶች ከቀረጻ ጀምሮ የፓናል ውይይቶችን አንድ ዜና ሲዘጋጅ ከዛ ውስጥ ደግሞ እንዴት ኢዲት እንደሚደረግ እያንዳንዱን ገብተን እያንዳንዱን ክፍል ገብተን ነበረ ስንመለከት የነበረውና ትልቅ እውቀት አግኝተንበታል ከፋና በተጨማሪ ደግሞ ሀገራችን ውስጥ ቀደምት የሚባለው የኢትዮጵያ ቴሌቪዥንም ለመመልከት ሞክረናል በጣም ቆንጆ ጥሩ ስቱዲዮ የገነቡ እኛም የተማርናቸውን ትምህርቶች እዛ ሄደን ደግሞ በተግባር ያየኑ ለአዳዲስ ቃላቶች አዲስ የነበሩ ሰዎች እዛ ሄደን በደንብ ያየንበት የተማርንበት ነበር። ከዛ ያለፈ ደግሞ የቲቪ ስንሄድ ከዚህ ተጨማሪ ያው የግቢ ሱፋቱ እንዳለ ሆኖ ይሄ እንትን ነው። የራሱ የእንስሳት ማረቢያ ቦታ አለው፣ የንብ ማረቢያ ቦታ አለው። ከዛ እጽዋቶቹ አሉ፣ የተለያዩ ነገሮች አሉ። ከኛ እንዲሁ ከምጠብቀው ውጭ ማለት ነው። ከሆነ ሙድ የቤተ መንግስት የነበረ ሙድ ጋዜጠኛ ወጥቶ የት ሄደ? እንደገና በእርዳታ በመፈናቀል በመከራ በምናም በሰቆቃ ውስጥ ያሉ ሰዎች ጋር ደግሞ ከሰዓት በኋላ ይሄ ጋዜጠኝነት ህይወት ነው ከሁሉም በላይ ደግሞ በሙያው ላይ አንቱ የሚባሉትን ሰዎች በመጋበዝ ምክንያቱም እኛን ካሰለጠኑ ውስጥ አንዱ እነ ጥበቡ በለጠ ናቸው እነ ማህደር። ስለዚህ ሌሎች ሚዲያዎችም በሀገሪቱ ላይ ያለውን የሚዲያ ለማሳደግ ምክንያቱም አራተኛ መንግስት ነው፣ ሚዲያ ለማሳደግ እንዲሁም ደግሞ ፕሮፌሽናል የሆኑ በሚዲያው የሰለጠኑ ብቁ የሆኑ ሰዎችን ለማፍራት ሁሉም የራሱን ድርሻ ቢወጣ ሀገራችን ላይ በተለያየ ሁኔታ ውስጥ የሚፈጠሩትን የሚዲያ ኢቲክስ የሚጣሱትን ለማስተካከል ይረዳል ብዬ አስባለሁ። የመስከረም ሚዲያ ለትርፍ የተቋቋመ ድርጅት አይደለም። የሆነን ሰው የሚፈልግበት ቦታ ለማድረስ ተተኪን ለማፍራት የተቋቋመ ነው ብዬ ነው የማስበው። ምክንያቱም እኛ ከሰጠናቸው የተቀበልነው በጣም ብዙ ነው እና ሌሎች ሚዲያዎች በዛ መንገድ ቢሄዱ ደስ ይለኛል። ለምሳሌ ሲጋበዙልን የነበሩት እንግዶች ስንማረው የነበርበት ሲስተም በደንብ ተዘጋጅታበት ተዘጋጅተውበት ሚዲያው እንዳለ እንደመጣ ያስታውቅ ነበረ። እና በዛ መንገድ ቢሄዱ ጥሩ ነው። እኔ ይሄንን እድል ተጠቅሙበት ነው የምለው። በጣም ትልቅ እድል ነው። ምክንያቱም አንዳንዴ ዝም ብሎ ማስታወቂያውን ሲያይ እኔ የተባልኩት ነገር አለ። ለምሳሌ አሁን ጋዜጠኝነት ልማር ነው ብዬ እንደ አዳልጦ ስናገር እንዴ ፖለቲካል ትማሪ ምናምን አይነት ነገር ተብያለውና እንደዛ አይደለም ያው መጀመሪያ መስኪም ትለናለች፣ ሙያውን አክብሩት፣ ውደዱት። ስለዚህ ሙያውን የሚያከብር እና የሚወድ ሰው ካለ ይሄ በጣም ትልቅ ትልቅ እውቀት የሚጨምር ነው። ያው እድል ሁሌ አይመጣም እና የመጣውን እድል መጠቀም ደግሞ ብልሃት ነው። የመጣውን እድል እኛ ተጠቅመንበታል ብዬ አስባለሁኝ። እንኳንስ ሙያውን ወደው ቤታቸውን ዘግተው ለተቀመጡ ይቅርና ሙያ ውስጥ ሆነው ራሱ ሙያቸውን ማዳበር ለሚፈልጉ ሰዎች ይህንን እድል ስልጠና መጠቀም አለባቸው ብዬ አስባለሁኝ፣ ከብዙ ነገር አንጻር ማለት ነው። ይህ ሚዲያ ሙያውን ወደው ቤታቸው ተቀምጠው ከዛ ደግሞ እድሉን ላላገኙ ሰዎች በር ነው ብዬ አስባሉ። ምክንያቱም ልክ ለእንደኔ አይነት ላሉ ከልጅነት ጀምሮ ህልማቸው ለሆኑ ሰዎች እድል ፈጥሯል ብዬ ስለማስብ። መስከረም ሚዲያ የዘመን ድልድይ። ሰብስክራይብ ያድርጉ፣ ለሌሎችም እያጋሩ